አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የወሎ ጊራና ቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ ደግሞ ይዤላችሁ የቀረብኩት ቪዲዮ ከርዕሱ ላይ እንዴት ተመለከታችሁት፣ የውሃ ቆጣሪ ለማስገባት በጎማው ይሻላል ወይስ ደግሞ በብረቱ የሚለውን እንሻአላህ የዋጋውንም ልዩነት እንደዚሁም ደግሞ የእቃውንም ልዩነት የምነግራችሁ ይሆናል ማለት ነው። ወደ ቪዲዮው ከማለፋችን በፊት ለወሎ ጊራና ቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ እንደዚሁም ሼር በማድረግ ወሎ ጊራና ቲዩብን አበረታቱ። ላለውኝ ቀጥታ ወደ ቪዲዮው እናልፋለን ነው። እዚህ ጋር እንግዲህ እንደምትመለከቱት የውሃ ቆጣሪ አስገብቻለሁ። ትናንት ማለት ነው ያስገባሁት። እንግዲህ እስከ ዛሬ ውሃ ስናስገባ የነበረው በብረቱ ነው። ያው ብረቱን ኢንሻ የማሳያችውሁ ይሆናል። በእንትን በፎቶ አድርጌ ማለት ነው፣ ወይም ደግሞ በቪዲዮ ከመካከል ላይ አስገብቼ ላሳያችሁ ይችላል ማለት ነው። እዚህ ጋር ግን የምትመለከቱት በጎማ ወይም በፒፒአር ነው የተገጣጠመው ማለት ነው። እንግዲህ ዋናው መስመር እዚህ ጋር እንደምትመለከቱት ጥቁር ጎማ አለ። ዚህ ይሄ ዋናው መስመር ነው፣ ወደዚህ ቀጥታ አልፎ የሚሄደውና ከወደዚህ የሚመጣው ማለት ነው። ይሄ ዋናው መስመር እንግዲህ በጎማ ነው የማንኛውም ቦታ ማለት ነው። አሁን ሌላ ቦታ እንግዲህ የሚደረገው የመኖሪያ ቤቴንም እኔ ቀይሬው ነው እንጂ ልክ በብረት ነበረ አስገብቼ የነበረው። ኋላ ላይ ግን ያን ብረቱ አስፈላጊ እንዳልሆነ ሳምንበት ቀየርኩት ማለት ነው። ይሄ አዲስ ቆጣሪ ገና ያስገባት ነው ባለፈው የገዛኋት ቤት ላይ ። ስለዚህም ሙሉ በሙሉ በጎማ ነው የተደረገው ማለት ነው። እንግዲህ የብረቱ ምንድን ነው አላስፈላጊነቱ ለሚለው ማለት ነው። የብረቱ እንግዲህ አልሙኒየም ነገር ስለሆነ ብረቱ ማለት ነው ውስጡ የመቅለጥ ነገር የሆነ ቆሻሻ ራሱ ብረቱ እየተላጠ በጊዜ ብዛት ማለት ነው እየመጣ እዚህ ጋር መጥቶ ይዘጋዋል ማለት ነው። የዛ የብረቱ ብረቱ ውስጡ አልሙኒየም ነው ብያችኋለሁኝ። እዚህ ጋር ያለው ቆሻሻው እየቀለጠ ብረቱ እርጅኑ እየበላው ማለት ነው፣ እዚህ ጋር እየመጣ ይዘጋዋል። ከዛ እዚህ ጋር ቆጣሪው አልፎ ወደ ውሃ ወደ መክፈቻዋ መቅዳት አንችልም ማለት ነው። በየጊዜው እዚህ ጋር ያንን ፈቶ ለማጸዳት እንግዲህ ብር እየከፈለ እየተከፈለ ነው የምናጸዳው ማለት ነው። ይሄ እንዳይሆን እንግዲህ መፍትሄው ምንድን ነው? እንደዚህ በፒፒአር ማድረግ ነው ማለት ነው። አንደኛ ይሄ ፒፒአሩ እንደምታዩት ሶስት አራተኛ ይባላል ሳይዙ ውፍረት አለው። የብረቷ ደግሞ አንድ ሁለተኛ ናት ማለት ነው። ስለዚህ የሚመጣው ውሃ ራሱ በአንድ ሁለተኛ የሚመጣውና በሶስት አራተኛ የሚመጣው አንድ አይደለም ማለት ነው። ለምን እዚህ ጋር ቀጭን ናት ያችኛዋ የብረቷ። ይሄኛው ፒፒአሩ ደግሞ ሶስት አራተኛ የሚባለው ውፍረት ስላለው አንደኛ ከፍተኛ ግፊት ያለው ውሃ ማግኘት እንችላለን ማለት ነው። ሁለተኛ ይሄ ጎማው እንዳልኳችሁ ዋናው መስመር አግድሞ የሚሄደው ጎማ ነው ብያችኋለሁ። ከዛም ተቀጥሎ ቀጥታ የሚመጣው በጎማ ስለሆነ ቆሻሻ የሚቀልጥ ነገር ምን የሚለው ነገር ስለላለ ከዚህ ጋር ማስፈታት ማጸዳት ምናምን በቃ ጨጓራችን አይላጥም ማለት ነው። ባጭሩ እንደዚህ አይነት ነገር እንዳይሆን ውሃ ማስገባት ያለባችሁ በእንደዚህ በፒፒአርሩ ወይም በጎማ በእንደዚህ ቢሆን የተመረጠ ነው ማለት ነው። ይህ አንድ ጊዜ ከተቀበረ በኋላ አንደኛ እርጅኑ የማይበላውም የሆነ ነገርም አይሆንም ማለት ነው። ብረቱ እንደዚህ ቆፍሬን የባለፈው የመኖሪያ ቤቴን አውጥቼ ስቀይረው እንዲያው ለበቃ ተበልቷል ማለት ነው። ቢያንስ ካሁን በኋላ ሁለት ዓመት የሶስት ዓመት እንዲሆን እንዲያገለግል የሚችለው ከዛ በኋላ ራሱ እርጅኑ በልቶት ሊቆረጥ ይችላል ማለት ነው። ይሄ ግን ጎማው ከተቀበረ እርጅኑም አይበላውም፣ መስጥም አይበላውም፣ ምንም አይነካውም፣ ምንም አይሆንም። ስለዚህ አሪፉ የ ፒፒአሩ ነው ማለት ነው። እንደምታዩት እንግዲህ ወደ ይሄ ቀጥታ ከመስመሩ የሚመጣበት ተቀጥሎ እዚህ ጋር ቆጣሪ አለ። እዚህ ጋር ቧንቧ አለ፣ ውሃ የምንቀዳበት። ከዛ ደግሞ ቀጥታ ወደ ሸዋር ቤቱ የሚሄድበት መስመር ነው የምታዩት። ቀጥታ እዛ ጋር ሸዋር ቤቱ በቃ ቧንቧ በሚመጣ ሰዓት ቀጥታ ዳይሬክት ሸዋር መውሰድ ሰውየ ቢፈልግ ሸዋር መውሰድ ይፈልጋ ይችላል ማለት ነው። አለበለዛ ደግሞ ሴፍቲ ታንከር ሰውየ አሰራለሁ ቢል እዚህ ጋር ወደ ሸዋር ቤት የሚሄደውን ቀጥታ ሴፍቲ ታንከሩ ላይ ይታሰር። ና እዚህ ቆይ ላሳያቸው ልጠጋ። ና እዚህ ጋር የምታዩት እንግዲህ ይህን ዳይሬክት ወደ ሸዋር ቤቱ የሚገባበት ነው ማለት ነው። ሴፍቲ ታንከር ብንፈልግ እዚህ ጋ ይቆረጥና ጎማው ቀጥታ ከዋናው መስመር የሚመጣ ውሃ ወደ ታንከሩ ይሰቅላል ማለት ነው። ከዛ ከታንከሩ አንጥተን እንደገና እዚህ ጋ እንቀጥላለን ማለት ነው። ይህንን ቀጥታ የሚመጣውን ወደ ቤት እንዳይገባ እናቋርጠዋለን ማለት ነው። ስለዚህ ተቋርጦ ቀጥታ ከከዛናችን እልንጠቀም እንችላለን ማለት ነው። ስለዚህ ግን ሴፍቲ ታንከር እስከሚሰራ ድረስ ሰውዬው እንደዚህ አድርጎ ቧንቧ በሚመጣ ሰዓት ሸዋር ቤት ከሸዋሩ መጠቀም ይችላል ማለት ነው። እንግዲህ የዋጋ ልዩነቱ ለምሳሌ አንድ ጓደኛዬ በዚሁ ሳምንት ቧንቧ አስገብቷል ማለት ነው። የውሃ ቆጣሪ አስገብቷል። የእሱን አሁን ሂሳብ ስንሰራ ወደ ዘጠኝ ሺ ዘጠኝ መቶ አርባ አምስት ብር አካባቢ ነው የፈጀው ማለት ነው። ስለዚህ ለአስር ሺ ወደ አምሳ አምስት ብር አካባቢ የጎደለው አስር ሺ ብር ብላችሁ ተይዙታላችሁ ማለት ነው። ይሄኛው ደግሞ ስምንት ሺ ስድስት መቶ ብር ነው ወጪ ተደረገበት ማለት ነው። ያለው ልዩነት መካከል ላይ ይወት አንደኛ በጥራት ደረጃም ይሄ ጎማው ነው የሚበልጠው ብያቸዋለሁኝ። እንደዚሁም ደግሞ ከብር አንጻር ያንኛው ዘጠኝ ሺህ ዘጠኝ መቶ አርባ አምስት ብር ይሄኛው ደግሞ ስምንት ሺ ስድስት መቶ ብር ማለት ነው። የዋጋ ቅናሽም አለው ጥራትም አለው ማለት ነው። ይህንም ምንም አይነት ቆሻሻ የሚዘጋው ነገር ስለሌለ ቀጥታ ጎማ ነው ከዋናው መስመር እንኳን ቆሻሻ ይመጣ ቀጥታ ሾልኮ ይፈሳል ማለት ነው። ለምን እዚህ ጋር ራሱ የሚውስጥ ላይ የሚፈጥረው ቆሻሻ ስለሌለ ይህን ፒፒአሩ ማለት ነው። ስለዚህ እንደ አማራጭ መጠቀም ያለባችው ፒፒአሩ ነው ላለሁኝ ማለት ነው። ስፋቱም እንግዲህ ብረቱ የዚህን ያክል አይሰፋም። ለምን አንድ ሁለተኛ ስለሆነች ማለት ነው። የእኛው ግን ሶስት አራተኛ ነው እንደምታዩት ብዙ ውሃ የማውጣት ችሎት አለው ማለት ነው። ይዘህ ትንሽ ናት ማለት ነው የሚቀንሰው ነገር ስላለ ማለት ነው። ስለዚህ መጠቀም ያለባችሁ ፒፒአር ነው። በብረት ካደረጋችሁት በቃ በየ ወቅቱ ካልተጸድያ ቆጣሪው ጋር ወንፊት ስላለው ቆጣሪው ማለት ነው የራሱ ቆሻሻው የብረቱ ከዛ እየወጣ ስለሚዘጋው በቃ በየ ወቅቱ ነው እየዋጣችሁ የምታጸዱት ማለት ነው። ያ እንዳይሆን እንግዲህ በዚህ ብታደርጉ ብዬ እመክራችኋለሁ ማለት ነው። ከውጭም አንጻር እንደምታዩት ነው ይህን በጣም አሪፍ ነው። ይህ አንድ ጊዜ እንግዲህ ከተደፈነ ኢንሻላህ በአላህ ፍቃድ ምንም የሚባላቸው ነገር ስለማይኖር፣ ብልሽት ቢኖረው የሚገጣጠመው በኤሌክትሪክ እየተቀለጠ ስለሆነ ለምሳሌ እዚህ ጋር እንደምታዩት የተገናኘበት ነው። እዚህ ጋር ማገናኛ አለው። እዚህ ጋር ለምሳሌ ብልሽት ነገር ቢኖረው እዚህ ጋር ይቆረጥና ሌላ መቀጠል እንችላለን ማለት ነው። ስለዚህ ለራሱ ለሰራተኞቹ የሚቀላቸው ይህን ፒፒአሩ ነው ማለት ነው። ያንኛው ለምሳሌ ብረቱ ተቆራርጦ ከዛ ጥርስ ይዋጣሉ ይሄንና ይሄን እነዚህ ሁለቶቹ የሚገናኙበት ማለት ነው። ይሄ ግን እዚህ ጋር እንደምታዩት የራሱ ጥርስ አለው። እዚህ ጋር ጡቱ የታሰረበት እዚህ ጋር ደግሞ ማቅለጫ ስላላቸው በዛ አቅልጠው ነው ሊያገናኙት የሚችለው ማለት ነው። ኢንሻ አላህ መረጃው ይጠቅማቸዋል ብዬ ተስፋ አደርጋለሁ ማለት ነው። ቪዲዮው እንግዲህ ከማብቃታችን በፊት ለወሎ ጊራናትዮ ቲዮ በአዲስ የሆናችሁ ሰብስክራይብ፣ ላይክ እንደዚሁም ሸር በማድረግ ወሎ ጊራና ቲዮ ናበረታቱ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።